ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪና ጠቃሚ የሆነ ቪዲዮ ነው። እስከ መጨረሻው መከታተላችሁን እንዳትዘነጉ። ቪዲዮ የሚያወራው ምንድን ነው ካላችሁኝ፣ እዚ ጋር እንደምታዩት ሰባት ፊደሎች አሉ። ሰባቱን ፊደል በመጠቀም እዚህ ጋር ያሉትን ሰባቱን ፊደሎችን በመጠቀም እንዴት ቃላት መመስረት እንችላለን፣ ወይም የአንዘር እንዴት ማጥናት እንችላለን ብለን እናለን። ምክንያቱም እነኚህ ሰባቱ አና የአዘሮች እነኚህ ፊደሎች በጣም ጠቃሚ ናቸው፣ ምክንያቱም እንደ አናባቢ ተደርጎ ስለሚያገለግሉ አብዛኛውን ጊዜ በአማርኛ ፊደል ላይ ሁሉም ቦታ እነኚህ ፊደሎች አሉ። በውስጥ ናቸው ግን አይታዩም እንጂ በሁሉም ቦታ አሉ። ለምሳሌ ሃ ስንል አ የምትባል ፊደል አለች፣ ሁ ስንል ኡ የምትባል ፊደል አለች፣ ሂ ስንል ኢ የምትባል ፊደል አለች። አያችሁት በውስጥ አዋቂነት አሉ፣ ነገር ግን አይታዩም። ቀስት ያደረግኩባቸው ሰባቱ የአማርኛ አናባቢ ፊደሎች ናቸው፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚባሉት እነህ የአማርኛ አናባቢ ፊደሎች ናቸው ማለት ነው ውድ ቤተሰቦቼ። ስለሆነም እነህ አናባቢዎች በተለያዩ ቦታ በተለያዩ ፊደሎች ውስጥ በመግባት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 በትክክል ወይም በተገቢው መንገድ ከተከታተላችሁ ካለማወቅ ወደ ማወቅ ካለመጽሐፍ ወደ መጽሐፍ እንደምትመጡና የእውቀት ደረጃችሁን እንደምታሻሽሉ ልነግራችሁ እፈልጋለሁኝ ውድ ቤተሰቦቼም። ስለሆነም አዲስ ሆናችሁ ሳብስክራይብ እንድታደርጉና በየጊዜው የሚለቀቀው ቪዲዮ በቀጥታ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ፣ ምንድን ነው ካላችሁኝ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ ከእኛ ጋር ብዙ ተማሪ እየተማረ ስለሆነ እናንተም ደግሞ ከፈለጋችሁ ከእነዚህ ተማሪዎች ጋር በግሩፕም ካልሆነ ደግሞ በግልም መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ ራሳችሁ ላይ በጣም የሚደንቅ ለውጥ ስለምታዩ በጊዜ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ውድ ቤተሰቦቼ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 ስለዚህ ይህንን ትልቅ እድል እንድትጠቀሙ ይሁን። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮውን ቤተሰብ የሆናችሁት ላይክ ኮመንት በማድረግ እና አዲስ የሆናችሁ ሳብስክራይብ በማድረግ ቪዲዮን ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩት ዛሬ የምናየው ምንድን ነው ካላችሁኝ፣ አንና የአን ዘሮች በመጠቀም የተለያዩ ቃላትን መመስረትና ማንበብን መለማመድ ነው። ውድ ቤተሰቦቼ እስኪ መጀመሪያ ሰባቱን የአ ፊደል ዘሮችን እንቁጠር። እቺ አ ትባላለች። አ ኡ ኢ አ ኤ እ ኦ። አያችሁት? እነኚህ የአ ዘሮች ናቸው። አ እና የአ ዘሮችን ፊደሎችን ድምፃቸውን ጠራ ናቸው ማለት ነው አናባቢ ናቸው እንደነገርኳችሁ እነኚህ ሰባቱ የአማርኛ አናባቢዎች ናቸው ስለዚህ አናባቢ ማለት የሚያስነብብልን ማለት ነው ውድ ቤተሰቦቼ እሺ አያችሁት እዚህ ጋ ሰባቶቹን እስኪ ድጋሜ አንዴ ልቁጠርላችሁ በደንብ ተከታተሉኝ እቺ አ ትባላለች አ ኡ ኢ አ ኤ እ ኦ። አያችሁት? በጣም በቀላሉ አነበብናቸው ማለት ነው ውድ ቤተሰቦቼ። እስኪ አሁን ደግሞ ከእያንዳንዳቸው ቃላት እየመሰረትን በደንብ እናጥናቸው። ውድ ቤተሰቦቼ እስኪ አን በመጀመሪያ አምጥተን በአ ቃላትን እንመስርት። ምን ይላል ውድ ቤተሰቦቼ? አ ስ ተ ላ ል ፍ አያችሁ፣ አስተላልፍ ይላል። አስተላልፍ ማለት ምን ማለት ነው ካላችሁኝ፣ ለምሳሌ አካውንቴን ልኬ ልሃለው ብር አስተላልፍ ብላችሁ ለመጻፍ ብትፈልጉ፣ አስተላልፍ የሚለው እንደዚህ ነው የሚጻፈው ማለት ነው። ውድ ቤተሰቦቼ አስተላልፍ ይላል። አያችሁት፣ አስተላልፍ ማለት ከአንተ ወደ ሌላ ሰው ወይም ሌላ ሰው ለአንተ የሆነ ነገር እንዲያስተላልፍ ወይም እንዲያቃብል ማድረግ ወይም መጠየቅ ትችላለ ማለት ነው። አስተላልፍ ማለት በአጭሩ እሱ ነው። እስኪ ሌላውን ደግሞ ኒ እስኪ ይሄኛውን ሁለተኛውን ቃል ከአ ነው አሁንም ከአ ፊደል ነው የተመሰረተው። ምን ይላል? አስተማማኝ አስተማማኝ አስተማማኝ ይላል። ውድ ቤተሰቦች፣ አስተማማኝ ማለት በጣም የምትመኩበት፣ እርግጠኛ የሆናችሁበት ነገር ለምሳሌ ይህ ስልክ አስተማማኝ ነው ካላችሁ ይህ ስልክ ኦሪጅናል ነው፣ በጣም ጠቃሚ ነው፣ እታመናለሁ እንደማለት ነው። ሶስተኛ ላይ ያለውን ቃል እስኪ አብረን እናንብብ። አነች ከአሁንም ከዚች ፊደል ነው ቃል እየመሰረትን ያለ ነው። በጣም አሪፍ። ምንድን ነው የሚለው? አስተማሪ። አያችሁ ሪ የምትላው ፊደል መጨረሻ ላይ አለች። ስለዚህ አንድ ላይ ስናነባው አስተማሪ አስተማሪ ይላሉ ድ ቤተሰቦቼ፣ አስተማሪ ማለት አንድ ነገር ከእናንተ ቀድሞ አውቆ እናንተን የሚያስተምር እንደማለት ነው። አስተማሪ ይላሉ ድ ቤተሰቦቼ፣ በጣም ጥሩ ጥሩ እያነበባችሁ እንደሆነ ሙሉ እምነት አለኝ። እዚ ጋር ያለውንም እስኪ እቺ ትንሽ ከበድ ትላለች፣ አብረን እናንብብ እስኪ። አ ነው አሁንም የመጀመሪያው ፊደል ማን ነው? እቺ ፊደል ነች አ ነች። ስለዚህ አ ብለን እስኪ አንድ ላይ አብረን እናንብብ አ ሰ ል ጣ ኞች አሰልጣኞች አያችሁ ለማንበብ ማድረግ ያለባችሁ ብቸኛው ነገር ለማንበብ መታገል ሳይሆን የፊደሎችን ድምፅ በትክክል መጥራት ማለት ነው ከዛ በኋላ በፍጥነት ስትጠሩ ያ ቃል ሆኖ ወደ አእምሯችሁ ይመጣል ማለት ነው ውድ ቤተሰቦቼ በጣም አሪፍ ምን ይላል አሰልጣኞች አሰልጣኞች ይላል አሰልጣኞች ማለት ምን ማለት ነው ካላችሁ የሚያሰለጥናችሁ በተለያየ ሙያ ላይ ቀድሞ ከእናንተ ሄዶ ያንን በተግባር የሚያሳይ አሰልጣኝ ይባላል። አሰልጣኝ ይላል። ውድ ቤተሰቦቼ እዚህ ጋ አሰልጣኞች ይላል። አያችሁ፣ በቀላሉ አነበባችሁ። የፊደሎችን ድምፅ በትክክል በመጥራት ይህንን ከባድ ቃል አነበባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እስኪ ወደ ሌላኛው እንሂድ። እዚህ ጋ የምትመለከቱት ምን ይላል ካላችሁ የመጀመሪያው ፊደል ይሄኛው ነው አ ነው። እስካሁን በአ ፊደል የተለያዩ ቃላትን እየመሰረትን ነው። እናንተም በሺዎች የሚቆጠሩ ቃላትን መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ ምን ይላል ካላችሁኝ፣ እስኪ አብረና አንብብ አ ስ ደ ሳ ች አ ስ ደ ሳ ች። አያችሁት? ምን ይላል አስደሳች ይላል። ዛሬ ቀኑ አስደሳች ነበር ካላችሁ፣ በጣም ደስ የሚል ነበር፣ መልካም ነበር እንደማለት ነው ውድ ቤተሰቦቼ። ስለሆነም እንደዚህ አይነት ቃላትን ካወቃችሁ በተለያየ ቦታ መጠቀም ትችላላችሁ። ስትጠቀሙ አጻጻፋቸው አያስቸግራችሁም ማለት ነው። እዚህ ጋር በደንብ ማንበብ ከቻላችሁ፣ ወሳኙ ነገር ቃላትን ማንበብ ነው። አረፍተ ነገርን ከማንበባችሁ በፊት ቃላትን በትክክል እንደዚህ እያንዳንዳቸውን ካነበባችሁ በጣም ለማንበብ አረፍተ ነገሮችን ለማንበብ በጣም ይቀልላችኋል ማለት ነው ውድ ቤተሰቦቼ። በጣም ጥሩ። እዚህ ጋር የምታዩትን ደግሞ አብረን እናንብብ። ይችም ትንሽ ከበድ ትላለች። አ ነች የመጀመሪያ ፊደል። እዚህ ጋር የምታዩት አ አነች እስካሁን ከዚች ፊደል ነው እየመሰረትን ያለ ነው። አ ነች። እቺም አነች ደግሞ ታስታውሱ ከነበረ እቺን በድቃላ ሆሄያት ላይ አሳይቻችሁ ነበር። ቧ ትባላለች። የበዘሮ ሆና ቧ ትባላለች። እስኪ አንድ ላይ አብረን እናንብብ አቧራማ አቧራማ አቧራማ ይላል። አቧራማ ማለት አቧራ የበዛበት ቦታ ማለት ነው። እዚህ ጋር የምታዩትን ሌላኛውን ቃል ደግሞ አብረን እናነባለን። አሁንም ከአ ፊደል ነው መጀመሪያ ላይ ያለችዋ እቺ አ ነች። አያችሁት? አ ብለን እስኪ እንጀምር። አ ጀ ማ መር አያችሁት አጀማመር አጀማመር ይላል። በጣም ቆንጆ። እዚህ ጋር ያለውን ደግሞ እስኪ አብረን እናንብብ። አቀ ነው አ ነው። አሁንም ከአ ፊደል ነው የመጀመሪያ ፊደል አ ነች። እዚህ ጋር እንደምታያት አ ነች። ስለዚህ እስኪ አብረን እናንብብ። አቀባበል አቀባበል ይላል። አቀባበል ይላል። አሁን ወደዚህ እንመጣለን። ውድ ቤተሰቦቼ ይሄኛውም ደግሞ ሌላ ቃል ነው። እንዴት እንደሚነበብ እስኪ አብረን እናንብብ። ይሄኛው የመጀመሪያው ፊደል ማን ነው? ኢ ነች። ኢን በመጠቀም ነው ደግሞ የተለያየ ቃላቶችን አሁን የምንመሰርተው ማለት ነው። ውድ ቤተሰቦቼ እስኪ አብረን እናንብብ። ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ ይላል። ውድ ቤተሰቦች አያችሁት? ኢትዮጵያ ኢትዮጵያ ብላችሁ ለመጻፍ ብትፈልጉ ኢን ነው የምትጠቀሙት። የሦስተኛውን ፊደል ኢን ነው የምትጠቀሙት ማለት ነው። ኢን ትጠቀማላችሁ፣ ከዛ በኋላ ኢትዮጵያ ብላችሁ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ከማን ነው የመሰረት ነው? ከአዘር ከሆነው ከሦስተኛው ፊደል ከኢ ቃላት መሰረትን ማለት ነው። ምን የሚለው ኢትዮጵያ የሚለውን መሰረትን ማለት ነው። በጣም አሪፍ። እዚህ ጋር ያለው ትንሽ ከበድ ይላል። እስኪ ሁላችሁም ቀስ ብላችሁ ከእኔ ጋር እኩል ለማንበብ ሞክሩ። አሁንም ከኢ ፊደል ነው። ኢሳይያስ፣ ኢሳይያስ፣ ኢሳያስ፣ ኢሳያስ፣ ኢሳያስ ይላሉ ቤተሰቦች። አያችሁት? በቀላሉ አነበባችሁ ማለት ነው። ምን ብላችሁ? ኢሳያስ፣ ኢሳያስ ብላችሁ አነበባችሁ ማለት ነው። በጣም አሪፍ እዚች ጋር ደግሞ ሌላ ቃል አለች። እቺን በቀላሉ ማንበብ ትችላላችሁ። ምን ይላል? ኢሳት ኢሳት። አሁንም ኢ ፊደል ነው የተጠቀምነው። ኢሳት ኢሳት ይላል። እሳት እሳት ብላችሁ ማንበብ ትችላላችሁ ማለት ነው፣ ውድ ቤተሰቦች። ኤኛው ደግሞ ምን ይላል ካላችሁኝ፣ ኤሪትራ ኤርትራ ኤርትራ ይላል አያችሁት ማንን ነው የተጠቀምነው ኤን ነው የተጠቀምነው የአዘር ከሆነችው አምስተኛ ፊደል ከሆነችው ኤ ቃላት መሰረትን ምን ይላል ኤርትራ ኤርትራ ኤርትራ ይላል ውድ ቤተሰቦቼ በጣም አሪፍ እዚህ ጋር የሚገኘው ደግሞ ሌላ ቃል አለ ምን ይላል ካላችሁኝ ኤ ኤጀንሲ ይላል አያችሁት ኤጀንሲ የሚለው ቃል ከእንግሊዝኛ ነው የመጣው ግን አብዛኛው ጊዜ በአማርኛ እንጠቀመዋለን እዚህ ጋ ማናለች ኤ የአምስተኛ ፊደል የአዘር የሆነችው ኤ አለች እቺ ማለት ነው ኤጀንሲ ኤጀንሲ ይላል ውድ ቤተሰቦቼ በጣም አሪፍ እሺ ውድ ቤተሰቦቼ እዚህ ጋ ያለውን ደግሞ ትንሽ ረዘም ይላል እንዴት እንደሚነበብ እስኪ አብረን እናንብብ ኤልሳቤጥ አያችሁት። ከማን ነው የመሰረት ነው ካላችሁኝ፣ በአጭሩ ከኤ ፊደል ነው ከኤ ፊደል ቃላት እየመሰረት ነው አሁንም። ስለዚህ ምንድነው ብለን ያነበብነው? እስኪ አብረን እናንብብ። ኤ ልሳ ቤጥ ኤልሳቤጥ ይላል። ኤልሳቤጥ ማለት ይህ ሰው ስም ነው። ኤልሳቤጥ ይላል ውድ ቤተሰቦቼ፣ በጣም አሪፍ። እዚ ጋ ያለው ደግሞ ሌላውን ቃል እስኪ አብረን እዚ ጋ ያለው ደግሞ ሌላውን ቃል እስኪ አብረን እናንብብ ኤ ርሚያስ ኤርሚያስ ይላል። ኤርሚያስ ኤርሚያስ ይላሉ። ውድ ቤተሰቦች አያችሁት በቀላሉ አነበባችሁ ማለት ነው። በጣም አሪፍ። እዚ ጋ ያለውን ደግሞ እስኪ መጨረሻውን ቃል አብረን እናንበብ። እዚ ጋር በመጨረሻው ላይ ያለውን ቃል አብረን እናነባለን። ምን ይላል? ኤ ነች። አሁንም የአዘር የሆነችው አምስተኛ ፊደል ኤፍሬም ኤፍሬም ይላል ኤፍሬም ብላችሁ ማንበብ ወይም መጽሐፍ ብትፈልጉ ኤፍሬም የሚለው እንደዚህ ይጻፋል ኤፍሬም የሰው ስም ነው ማለት ነው ውድ ቤተሰቦቼም በጣም ጥሩ እዚ ጋ የሚገኘው ሌላ ቃል አለ ምን ይላል ካላችሁኝ አብረን እናንብብ ከእ ነው የተሰራው አያችሁት ከማን ከእ ነው የተሰራው እ ደግሞ እዚ ጋ አለች እ አለች አንድ ላይ እስኪ አብረን እናንብብ እ ን ብ ር ክ ክ አያችሁት፣ ምን ይላል እንብርክክ? እንብርክክ ይላል። በጣም አሪፍ እንብርክክ ይላል። ከእ ቃላት መሰረትን ማለት ነው። አዘር ከሆነችው ከስድስተኛ ፊደል እንብርክክ የሚለውን ቃል መሰረትን ማለት ነው። ውድ ቤተሰቦቼ በጣም አሪፍ፣ እዚህ ጋር የምታዩት ደግሞ ሌላኛው ቃል አለ። ምን ይላል? አብረን እናንብብ እስረኞች እስረኞች እስረኞች ይላል። አያችሁት በቀላሉ ቃላትን እየመሰረትን እና እያነበብን እንደሆንን እን በመጠቀም እስረኞች ብለን ቃል መሰረትን ማለት ነው። ውድ ቤተሰቦቼ፣ ለምሳሌ እዚህ ጋር ደግሞ ሌላ ቃል አለ። እስኪ አብረን እናንብብ። እንገናኛለን እንገናኛለን ይላል። ውድ ቤተሰቦች፣ ለምሳሌ አንድ ሰው ቀጥሯችሁ የት ትመጣለ ቢባል ለምሳሌ አዲስ አበባ እንገናኛለን፣ ወይ ደግሞ ሌላ ሀዋሳ እንገናኛለን፣ ባህር ዳር እንገናኛለን ብላችሁ መጻፍ ትችላላችሁ። ምን ይላል እዚህ ጋር አሁን ያሳየኋችሁ እንገናኛለን። እ ደግሞ ስድስተኛ ነች። የአዘር ስድስተኛ ፊደል ማን ትባላለች? እ ትባላለች። እንገናኛለን ይላል ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የሚገኘው ደግሞ ሌላ ቃል አለ። ምን ይላል እንገነዘባለን እንገነዘባለን ይላሉ፣ ውድ ቤተሰቦች እንገነዘባለን ማለት እንረዳለን እንደማለት ነው። ውድ ቤተሰቦች በጣም አሪፍ እስኪ እዚህ ጋር ያለውን ደግሞ ሁላችሁም ትወዳላችሁ ብዬ አስባለሁ ምን እንደሚል እስኪ አብረን እናንብብ። እ ነች የመጀመሪያ፣ አሁንም የአዘር ስድስተኛ መደብ ላይ የምትገኝ ፊደል ነች እቺ ፊደል ማለት ነው እ ነች። ስለዚህ ምን እንደሚል አብረን እናንብብ እ ን ጄ ራ እ እንጀራ እንጀራ፣ ይላል ውድ ቤተሰቦቼ፣ ሁላችሁም የኢትዮጵያ ባህላዊ ምግብ እንደሆነ ታውቃላችሁ። እንጀራ ይላል፣ ከጤፍ ነው የምዘጋጀው። እንጀራ ይላል ውድ ቤተሰቦቼ፣ በጣም አሪፍ። ለምሳሌ እንጀራ ናፍቆኛል ብላችሁ ለመጻፍ ብትፈልጉ፣ እንጀራ እንደዚህ ይጻፋል። ናፍቆኛል የሚለውን ደግሞ በባለፈው ቪዲዮ እንዴት እንደሚጻፍ አሳይቻችኋለሁ ማለት ነው። ውድ ቤተሰቦቼ፣ አረፍተ ነገር እኮ እነኚህን ቃላቶች አጣምረን የተለያየ ነገር መጻፍ ወይም ሀሳባችንን መግለጽ ስለሆነ እነኝን ቃላቶችን በደንብ ማንበብ እና መጻ ከቻላችሁ አረፍተ ነገር መመስረት አይከብዳችሁ ማለት ነው በጣም አሪፍ እዚህ ጋር ያለው ምን ይላል ካላችሁ እስኪ አብረን እናንብብ እንጠባበቃለን እንጠባበቃለን ይላሉ ውድ ቤተሰቦቼ እንጠባበቃለን ይላል በጣም ቆንጆ በአሪፍ ሁኔታ አነበባችሁ ማለት ነው እዚህ ጋር ያለው ምን ይላል እስኪ አብረን እናንብብ እንግድነት እንግድነት ይላል እንግድነት ማለት ለአንድ ሀገር አዲስ መሆን ማለት ነው እንግድነት ማለት እዚህ ጋር የምታዩት ደግሞ ሌላኛው ቃል ምን ይላል ካላችሁኝ እስኪ አብረን እናንብብ ከእ ነው የተመሰረተው ምን ይላል ካላችሁኝ እስኪ አብረን እናንብብ እ ን ቁ ላ ል እንቁላል ይላል ውድ ቤተሰቦቼ አያችሁት በቀላሉ አነበባችሁ ማለት ነው ምን ብላችሁ እንንቁላል እንቁላል ይላል በጣም ጥሩ ውድ ቤተሰቦቼ እነኚህ ቃላቶችን በደንብ አይተናቸዋል ውድ ቤተሰቦቼ ዛሬ ያቀረብኩላችሁ ይህንን ይመስላል። አና ከአዘሮች የተለያዩ ቃላትን መመስረትና ማንበብን ያሳያል። ውድ ቤተሰቦቼ ስለዚህ አና የአንዘሮች እንዴት እናጠናለን ካላችሁ ከአዘሮች የተለያዩ ቃላትን እዚህ ጋር እንደመሰረትኩት እናንተም የተለያዩ ቃላትን በመመስረትና የመሰረታችሁትን ቃላትን ደግሞ ቀስ ብላችሁ በማንበብ እና የአንዘሮችን ማጥናት ትችላላችሁ። እጅግ በጣም አስፈላጊ የሆኑ የአማርኛ ፊደሎች ስለሆኑ ከነኚህ ደግሞ የተለያዩ ቃላትን መስርተን ማየት ስላለብን ይህንን በደንብ እንዳሳየሁት ሙሉ እምነት አለኝ። ስለዚህ እነኚህን ቃላቶችን በተደጋጋሚ በማንበብ ቃላትን የማንበብ ችሎታችሁንና አረፍተ ነገርን የመመስረት ችሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ፊደሎችን አቀናጅታችሁ እንደዚህ የተለያዩ ቃላትን በቀላል መንገድ አሁን እኔ እንደመሰረትኩት መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም በየጊዜው እንደዚህ አይነት ቪዲዮ እንለቃለን። እጅግ በጣም ብዙ ተማሪዎችን የቀየረ አሪፍ አሪፍ ቪዲዮ ስላለ የድሮንም እያያችሁ ደግሞ ችሎታችሁና አቅማችሁን እያሳደጋችሁ በእውቀት ራሳችሁን እንድታጎልብቱ ይሁን እኛንም ደግሞ ሌላ አሪፍ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱ ይሁን ኮመንት፣ ላይክ፣ ሼር በማድረግ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ የእውቀት አድማሳችሁን የምታሰፉበትና በራሳችሁ ላይ የሚደንቅ ለውጥ ለማየት ከፈለጋችሁ በጊዜ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ እንደምትሆኑ ላረጋግጥላችሁ እፈልጋለሁኝ። ውድ ቤተሰቦቼ መማር የምትፈልጉት በሙሉ ከስር በምታዩት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በመደወል ቀጥታ እኛን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ፣ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።